ሰላም ሰላም ቤተሰብ እንዴት ናችሁ? ኒገውል ሰላም ነው አልሐምዱሊላህ። ዘሬ ማሳያችሁ ፌክ ዩቱብ ቻናል አካፈፈት ነው ማለት ነው። እና ዩቱበሱ ዩቱባችሁ ውስጥ ትገባላችሁ። ዩቱባችሁ ውስጥ ከገባችሁ በኋላ ይሄው እዚህ ዲፋቶ እዚህን ከታች ማለት ነው። ፕሮፋይላችሁን ትነካላችሁ። የነካውን ፕሮፋይላችሁ ከነካችሁ በኋላ ከፕሮፋይላችሁ ስር ደግሞ እቺን ትነካላችሁ። እቺን ከነካችሁ በኋላ ይህው ዝጋ ስንታለኝ አንድ ሁለት ሶስት አራት ያለኝ ማለት ነው። ከዛ ዝጋ ትገባላችሁ። ይህው ዝጋ ቀይ መስመራለች ፕላስ ምልክት ያለባት ማለት ነው። ሰንት ነካላችሁ፣ ምን ነካውት እየተሽከረከረ ነው። ፕሮፋይል ፕሮፋይል ጠይቃችኋል። ፕሮፋይል ደግሞ ክፍት አላችሁ ማለት ነው። ፕሮፋይል ከፍታላችሁ። እዚህ ጋ ደግሞ የኔው በአማርኛ ነው ይዝ መለያ ተጠሩ እንዳለን ነው። ቲቪን በእንግሊዝኛ ሊሆን ይችላል። ከዛ የተነካላችሁ መሰላችሁ እቺ ሽንት ነካላችሁ። ከዛ ወዴት ይወስዳችኋል? ይችን ከታች እቺ ሁለተኛዋን ትነካላችሁ። ሁለተኛዋን ከነካችሁ በኋላ እዚህ ጋ ደግሞ

ሶስት ቀጥሎ ሚል አለ። በእኔ በአማርኛ ስለሆነ ነው። በእናንተ ደግሞ ኔክስት ይላል ማለት ነው። ሰውሱን ትነካላችሁ። ይህ አሁን መጣ። ወር ቀን ዓመተ ምሕረት መጣ። ሺ ከቀንድ ጀምር ቀን ሺ ሃያ ሁለት ልበለው ዓመተ ምሕረት ስለዚህ ቀላል ነው። እስከ ምትለምዱት ነው እንጂ ያውቅ እያሰመርኩበት ማለት ነው። እዚጋ መጣልኝ። ዋና ቻናል የምትከፍቱ ከሆነ በዋና ቻናል ኢሜል እና ኮድ መያዝ አለባችሁ። ያው ለዋና ቻናልም ይሆናል። ግን ያው ኢሜይል እና ኮድ ስለላይ ስለማይዲዝ ነው እንጂ እንደ ዋና ቻላል ነው የሚከፈተው። እዛ ይኸው እኔ የመራትኩት ኮድ የአንዱን ትመርጣላችሁ። ይሄ የማህልኛውን መርጫ አለው። ከዛ እዚጋ ደግሞ ቀጥ ይለኛልና ኔክስት ነው የሚለው እናንተ ጋር ቀጥላለው ማለት ነው። ከዛ እዚ ጋር ደግሞ ኮድ ጠይቃል። ኮድ አሁን ለምሳሌ መጀመሪያ ኢማን ዘይኖብ ብዬው ነበረ አሁንም ደግሞ

ይሄው ዝጋት ነው። ካዳቸው እስቲ ከሆነ አልተቀበለኝም፣ አልተቀበለኝም እንደገና ያጠፋዋለ ማለት ነው። ከዛ እሺ አሁን ብዬ አንድ ቁጥር ዝም ብዬ የአንድ ፊደል ያስገባልታል። ለምሳሌ ሳሌ በለው። ከዛ አንድ ሁለት ሶስት አራት አምስት አስገባ፣ ሁለት ሺህ ከዛ ኔክስት ትሉታላችሁ ወይ ምን ሆነው ነው ብስምላ። እሺ አሁንም ልቀይረው ይሄውም ኢማን ዛቢ ባለው ዛን ጨምሮ ይለታለው እና አምስት ሁለት ስምንት ዘጠኝ አስገብቻለሁ። እስቲል ሞክሮኒክስ ልበላ ነው። ይሄ ራሴን ስም ላስገባ እንዳስገባ ሀያት ብዬ ባለው እዝጋ ሀያት ብዬ ባለው ቁጥር እ ደግሞ ስድስት አምስት አራት አንድ አስገብቻለሁ። ደስ ሲከረኝ ኔክስት ልበለው፣ ይህ እሺ ብሎኛል ማለት ነው። እዚ ጋር መጥተዋል፣ ቤዳሳያቸው የመጣ እዚ ጋር መጥተዋል፣ ማን ከፍተው ማለት ነው። ከዛ እዚ ጋር ደግሞ ከታች ከታች ይሄ ኔክስት ትሉት አላችሁ፣ ያን እኔ ግባ አማርኛ ስለሆነ ቀጢ ነው የሚለኝ፣ እናንተ ደግሞ ኔክስት ነው የምትሉት ማለት ነው። ባይዘው ቀላል ነው። ያን ኔክስት አልኩት። አሁንም ደግሞ ወደ ላይ እንደዚህ ሳብ ሳብ ታረጉና እዚጋ እስማማለሁ ቢዋለው፣ እዚጋ ተስማማላችሁ። የዩቲዩብ ህግ ነው እንትን የሚላችሁ፣ ተስማማላችሁ ማለት ነው። እስማማአለው ብየዋለሁ። እሺ አሁን የከፈትኩት ተቀምጦልኛል ማለት ነው መቶ አሁን ይሄን የከፈትኩት ማለት ነው። አሁን መቶ እዚህ ጋር ተቀምጧል። እና ሌላም እንደዚህ ያደረጋ ያደረጋችሁ ሌላም መክፈት ትችላላችሁ። እና ቀላል ነው ላችኋለው። ውዶቼ ይሄው እንደዚህ ያደረጋችሁ እንትን መክፈት ትችላላችሁ ማለት ነው። ላችኋለው ውዶቼ እና ቀላል ነው። እዚጋ ደግሞ መቀየር አሁን ለምሳሌ እንትን ፕሌይሊስት ልታጫወቱ መቀየር ምናምን ከፈለጋችሁ እ እች እንትን ነካላችሁ ይሁን። ከነካችሁ በኋላ ይሁን ተደርድሮ ይመጣላችሁ። ይሄ ቅድሙ አለ። የፈለጋችሁን አሁን ለምሳሌ ይሄ ራሴ ዋና ቻናሊ ነው፣ ዋና ቻናል ነው ያውን እንደዚህ ሆን ማለት ነው። ከዛ ከእንትን ከቴሌግራም ይዛችሁ ስትመጡ እንትን ብላችሁ ይመጣል ማለት ነው። እና እንደዛ ነው ላችኋለሁ። ውጆቼ ተጠቀሙበት።